ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ ከኔ ጋር ሁሉ ሰላም ነው። እንግዲህን መግቢያ ላይ እንዲያዳመጣችሁት ጂጂ ፋኒ ደፍሮኛል። ይሄን ነገር ደግሞ ለማንም አልተናገርኩም ወንድ ልጄ ነው የሚያውቀው። ይሄን ጉዴን ተሸፍኜ ይዤ ነው እና እሱን ክስ አንቀሳቀሽ ፋኒን ማሳሰር እችላለሁ፣ በእሱ ተደፍሬያለሁ እያለች እያወራች ነው ማለት ነው። ይሄ ሁሉ ምንድን ነው? ትኩረት ፍለጋ ነው። ምክንያቱም ሰሞኑን ዴይዚና እናት እናቷ ማለት ነው ሚዲያው እንዳለ ተቆጣጥሮ ነበረ። እሱ ምንድን ነው ዴይዚ የሆነ ቲክቶከር አፈቀረች፣ ከዛ ከቤት ወጣለሁ እና እሱ ጋ እሄዳለሁ አለች። እናትያ ደግሞ ኖ አርፈሽ ትምህርትሽን ተማሪ እኔ ሲንግል ማሞኝ መከራ ይቼ ያሳደግኩሽ ወንድ አፍቅረሽ እንድትጂ ሳይሆን ትምህርትሽን ጨርሰሽ ትልቅ ደረጃ እንድድርሽ ነው በማለት በጣም ኢትዮጵያ ሕዝብ ራሱ ለሁለት ተከፍሎ፣ ግማሹ ዴዚ ትክክልና ትልቀቃት የፈልገችውን ታደርግ የሚላለ፣ ግማሹ ሰው ደግሞ ኖ እናቷ ማክበር አለባት እንደ ኢትዮጵያውያን እናቷ ያልፈቀደችው ነገር ውስጥ መግባት የለባትም ብለው ለሁለት ተከፍሎ በጣም እስካሁን ድረስ መነጋገሪያ የሆነ ታሪክ ነው። የማ የዴዚና የእናቷ ጂጂክያ ደግሞ ምን አሰበች? እንዲ እኔ እዚ ቁጭ ሽቀላ ቀዝቅዟል መሰለኝ፣ እና እንዲ ከኋላ መጥተው ፈመሱብኝ እነዚህ ሰዎች። ስለዚህ የኔ ነገር ደግሞ ሽቀላይ እየቆመ ስለሆነ ላንቀሳቅሰው፣ ፋይሉን ላንቀሳቅሰው ብላ ነው መሰለኝ፣ ወዲያው ነው የጀመረችው። በነገራችን ላይ መጀመሪያ እንደ ምክር ነበር የጀመረችው፣ ማለት የኔ ልጅ ሳምሪ ፋኔን አፍቅራ ከሄደች በኋላ ትምህርቷን ሳትጨርስ ነው ሄዳ ወንድ ቤት የገባቸው። ስለዚህ በዴዚም ይሄን ነገር እንዳትደግመው ምናም ብላ ተናገረች ማለት ነው። እና ህዝቡ ደግሞ ምን አለ? እነሌያሾ ጨምር ማለት ነው ይሄ የዴዚ ፍቅረኛ እና ፋኒ ምንም የሚያገናኘው ነገር የለም ብለው አሁንም ከፋኒ ጎን ሆኑ። ምክንያቱም በጂጂ ተሰድበዋል፣ ያልተባለ ጉድ የለም። በጣም ብዙ ክፉ ክፉ ነገር ተብሏል ማለት ነው። ነገር ግን እሱ መልስ የማይሰጥም፣ በጣም ጨዋ ነው እያሉ ተናገሩ። ማለትም ብዙ ሰው ፋኒ ለጂጂ መልስ የማይሰጠው አንደኛ የሚስቱ እናት ስለሆነች፣ በዛ ላይ በልጅ ተዛምደዋል። በዛ ላይ ልጁ ጨዋና የጨዋ ቤተሰብ ነው ሲባል ጭራሽ አናደዳት ማለት ነው። እና ምን ብላ መልስ የሰጠች፣ እኔን የማይናገረኝ እኮ ስለሚፈራኝ ነው። እኔም ቢናገረኝ እዛው ሄርፖርት አሳፍኜ የፈለግኩት ቦታ ሶስት ማስቀጥቀጥ እችላለሁ። ስለዚህ ፋኒ የሚያከብረኝ ስለሚፈራኝ ነው፣ እንጂ አክብሮኝ አይደለም። ለሳምሪ ብሎ አይደለም፣ ተዋልደናል፣ ምናምን ተጋብተናል ብሎ ሳይሆን እኔ ማን እንደሆንኩ ስለሚያቅ ነው ብላ መልስ ሰጠች፣ ድጋሜ ማለት ነው። ይህንንም ተናግራ ልጁ ምንም አይነት መልስ አልሰጠም። ምክንያቱም ላልኳቸው ጨዋና የጨዋ ልጅ ነው። እንደዛ ተብሎ እኔ ብሆን ያልቀጠለም ያልተባለው ጉድ የለም። ገና ባልወለደው ልጅ ስንት ነገር ሲባል ነበር፤ በጭንቅላቱ አፈጣጠር፣ በቁመቱ፣ በምኑ በጸበው ያላለችው ጉድ የለም ማለት ነው። ነገር ግን ልጁ ይህን በትዕግስት አልፎት ነበረ። አሁን ደግሞ ምናለች? ልጄ እርጉዞና ዞና ቤት እዚህ ቤት ተኝታ በዓል ነበረ፣ እኔ ዶሮ ወጥ እየሰራሁኝ ደፍሮኛል፣ ፋኒ ደፍሮኛል እያለች መጣች ማለት ነው። ምክንያቱም አለችው አለችው አለችው። በብዙ ነገር ልጁ እየሰማ ጸጥ ነው የሚለው ምክንያቱም ስድብ አይለጠፍብኝም ብሎ የሚያምን ልጅ ስለነበረ ዝም ነው የሚላት። አሁን ግን መልስ የሰጠው ምንድን ነው? በቃ መስመር አለፈች ሴትዮ። ዝም ዝም ዝም ስትባል ጭራሽ እንዲህ ልጁ ምን ሆነ ነው በቃለ በጣም የሚያሳፍር ነገር ነው ያለችው። ምክንያቱም ተደፍሬያለሁ ከዚህ በፊት የሆነ ነገር አይቼበታለሁ ብላ ሰሞን ስታጠፋ ነበረ። ከዛ ሰው ምን አለ አለ እንድ ብታይበት ራሱ አይደብርሽም ወይ? ሲጀመር እንዴት ነው የልጅሽን ባል የምታየው? ብታይ ራሱ ምንድን ነው እንደዚህ የምታወሩ ተብሎ እንዳለ ጥፋተኛ ያደረጓት እሷን ነበረ። ዛሬ ደግሞ ምን አለች? ደፍሮኛል፣ ፋኒ ደፍሮኛል። ሚስቱ ወይም ልጇ ማለት ነው መኝታ ቤት ሆና ታማ ተኝታ እኔ ዶሮ ወጥ እየሰራሁ ነበር፣ ደፍሮኛል። ይሄን ነገር ግን ለማንም አልተናገርኩም፣ ልጄ ትልቁ ልጄ ያቃል አለች ማለት ነው። እና እሱን ማሳሰር እችል ነበር ምናምን ብላ ጭራሽ ሌላ ስም ማጥፋት አመጣች ማለት ነው። የእሷ ይህን ስትናገር ያው የግዱን አሁን መልስ ሰጠ ፋኒ። ምንድን ነው ያለው? እስካሁን ብዙ ነገር ችዬሻለሁ ፈርቸሽም አይደለም እዚህ ጋር ቢያንስ ልጆች አሉ። የሳምሪ እናት ስለሆንሽ ሳምሪ ስለምወድ ለሳምሪ ስለአክብሬሽ እንጂ በዛ ላይ ደግሞ በልጆች ተዛምደናል እንጂ እንኳን እኔን አይደለም የልጆቿ ልጆች ወይ ለልጆቹ ለሱ ለወለዱት ልጆች ምንም አይነት ፍቅር እንደሌለሽ እንደማትወጃቸው፣ እንደማትፈልጊያቸው ደጋግመሽ ተናግረሻል። ነገር ግን ብትናገሪም ኖርማል ነው ወላጅ አይደለችም፣ አያት ናት። አያት ልጆቿን ካልወደደች ምንም ማለት አይደለም። እነሱን ቀብረር አድርገው ልጃቸውን እያሳደጉ ነው። ነገር ግን ምንድን ነው እንደማትፈልጊያቸው ተናግረሻል። ነገር ግን አልደረስንብሽም። እኔ እና ሳምሬ ከተጋባን ሰባት ዓመታችን ነው ያለው። እንግዲህ አሁን ወደኋላ የቀሰቀሰችው ይሄንን ሂስትሪ ከሰባት ዓመት በኋላ እንዳድስ የከለሰችው ማለት ነው። እነሱ በቃ ሀገር አማን ነው ብለው እነሱም አይደርሱባትም፣ እሷም እንዳደርስባቸው አድርገው በሰላም እየኖሩ ነው። በምንም አይዳረሱም። ነገር ግን አሁን የደዚህን ና የእናቷን ፀብ አስመልክታ የኔም ታሪክ ብላ የልጇን ታሪክ ድጋሚ አምጥታ ፋኒ መጨፍጨፍ ጀመረች ማለት ነው። እና ስትሰርበው በምንም በብዙ ነገር ሰርበዋለች ልጁ መልስ አልሰጥ ሲላ ጭራሽ አሁን ደፍሮኝ ነበረ ደፍሮኝ ያውቃል ብላ ተናገረች ማለት ነው። እና ልጁም ያው አላስቻለውም መልሱ መጥቶ መልስ ሰጠ ማለት ነው እና ከዚህ በኋላ ብዙ ነገር ችየሻለሁ፣ አንቺ ምን የምትቀየር አይነት ሴት አይደለሽም፣ ከዚህ በኋላ አልፋታሽም ብሏታል። ግን ምንድን ነው በሕግ ነው አሳይሻለሁ ያላት፣ ያለችው አውሮፓ ነው። ስለዚህ እዛ ጋር ደግሞ ታውቃላችሁ ሰው ከሰደባችሁ መክሰስ ትችላላችሁ። እና ከዚህ በኋላ እኔ አንቺን የምጋፈጥሽ በሕግ ነው ብሏታል። እንግዲህ ያው ዝም ያለ ሰው በነገራችን ላይ ማለት ነው ሲነሳ ማንም አይችለውም ማለት የሆነ ዝም ያለን ሰው ምንም አያመጣም ማርጋችሁ ማሰብ የለባቸውም። እንዴ አሁን እንደዚህ ስትንቀባረር ማለት ነው። አስር ዓመት ወይ ዓመት ቢያስፈርድባት እዛው አርጅታ ነው የምትወጣው። ሲጀምር ትልቅን አታቃላቸው፣ እድሜ ለፕላስቲክ ሰርጀሪ ማለት ነው። እና ግን ምንድን ነው አርፎ ያልተቀመጠ ምንድነው የሚባል ነገር አለ። ይሄ ልጅ ተናዶ ቢያሳስራት እንደው ሌላውን ተውት ሰባት ዓመት እንኳን ቢያሳስራት ሰባት ዓመት ልውዝ ማድር ቀላል አይደለም። እና አንዳንዴ ሰዎች ዝም ሲሉን የሆነ ፍራቻ ወይም ምንም ማያመጡ አይችሉም ምናምን ብለን ማሰብ የለብንም እንደውም ቶሎ ቶሎ የሚናገር ሰው ይሻላል ምክንያቱም ብዙ ጊዜ በጣም የሚናገሩ ሰዎች ሆዳቸው ባዶ ነው መፍራት ያለባቸው ዝም የሚል ሰው ነው ዝም የሚል ሰው በቃ በተግባር ነው የሚያሳያችሁ ተግባሩም ደግሞ ይሄ ዝም ብሎ ነገር አይደለም እስከ መጨረሻው ነው እንትን የሚላቸው ምክንያቱም እስከዛሬ ችሎ ችሎ ችሎ ስለሚመጣ ውሳኔ ላይ ራሱ አይጸጸትም በሚያደርገው ነገር ለምን ብዙ ነገር ያሳለፈ ሰው ስለሆነ ስለዚህ ያው ፋኒ ኒንጃ ትዕግስቱን በጣም ነው የማደንቅለት። እናት እንደዚህ እየተባለ እንደዚህ እንደዚህ እየተባለ ስማ ያልተባለው ጉድ የለም። አሁን ደግሞ ጭራሽ ደፍሮኛል ብላ መጣች ማለት ነው እና ይባለ ጌሴት እንደሆነች ፈጣሪ ይወቀው። ሰው እንዴት የልጁን ህይወት በዚህ ልክ ይበጠብጣል እንዴ? ቢያንስ ለዛም ቀብረር ብሎ የሚኖሩ ልጅ ናያት ያለቻት እና ዝም ብሎ ወስዶ ዝም ብሎ የሚያስጠላ ስራ ወይም ዝቅተኛ ኑሮ ደረጃ እንኳን ቢኖሩ እንዴት አንገብግባ እንደምደፈው ቢያንስ ሰታያቸው እንደዚህ ወልደው እንኳን በፊትሽ ጓደኛነት እያሉ በጓደኝነት ቢሆን ኦኬ፣ ለመለያየት ነው እንደዚህ የምናገረው ለመለያየት ነው ትላለች። ኦረጃ አሁን ሁለት ወልደዋል። ለዛውም በጣም ነው የሚዋደዱት፣ በጣም የሚከባበሩ በቃ ደስ ምሳሌ፣ እንዲሁም አንድ ሰሞን በቃ ቫይራል የወጡ ልጆች ናቸው ታውቃላችሁ። ገና ዩቱብ በደንብ ሳይስፋፋ ከኢትዮጵያ ዩቱበሮች እነሱ ነበሩ። በቃ በፍቅር የምናቃቸው ማለት ነው እና ምሳሌ የሆኑ ልጆች ናቸው በፍቅራቸው በዚህ ይልቅ ወልደው እንግዲህ ሁለት ወልደው እንኳን ስድቧን አላቆመችም። ጭራሽ አሁን ሌላ ወንጀል እየፈጠረችበት ነው ይመስለኛል። አሳስርሻለሁ ስላላት ነው ማለት ከዚህ በኋላ የምትሳደቢ ከሆነ አሳስርሻለሁ ስላላት፣ እሷ ደግሞ ደፍሩኛል ብላት ታሳስረው ይመስለኛል። ወይም የመድፈር ሙከራ አድርጎብኛል ብላ ታሳስረው ይሆናል። ለማንኛውም ሁሉ ነገር በመረጃ ነው። እሱ ሊደፍራት ያለባትን ቦታ በምንም ልታገኘው አይችልም። የእሷ ይሄ አፏን በከፍትበት ቪዲዮ ግን ይው ግን ማለት ነው እንግዲህ ሳምሪና ፋኒ አብሮ ከሆኑ ሰባት አመት ከሆነ ሰባት አመት ሙሉ ስለ ከነ ፋኒና ከነሳምሪ ውጪ አውርታ አታቅም። ምንም ታውራ ምንም እንደ ቅመም ጣል የምታደርግባት የልጇን ህይወት ነው እየበጠበጠች። እሷ ቫይራል ወጥቶ ገንዘብ መሰብሰብ የምትፈልገው አው ልክ ናት። አሁን ይሄን ስትናገር ሁሉም ሰው እየገባ ያዳመጣታል። የሚሰርባትም የሚደግፋት፣ ግን አይኖርም። ሲጀምር ማንም ደጋፊ የላትም። ግን ይሄ የሚሰርባት እዛ እሷ ሊብስ ስገባና ይ እንደዚ ብልግና ነገር ስትናገር የሰው ስም ስታጠፋ ሰውን ገብቶ ለምን ንድት ያለች ልጅ ሻረልች ወይ ለምን ትቀኛለች ምናምን ሲላት እሷ ምንም አይመስላትም። ምክንያቱም እዛ ጋር አምስት መቶ ስድስት መቶ ሰው ሊቭ ላይ ቁጭ ብሎ አንድ ሺ ሁለት ሺ ሶስት ሺ ሰው ቁጭ ብሎ እሷ የምትፈልገው እኮ ቪዲዮ እንዲቆጥር ነው አደለ፣ እይታ እንዲያገኝ ነው። ስለዚህ ሁሉም ሰው ሄዶ እሷን እዛ ሲሰርባትም እሷ ጥቅም አላት ማለት ነው። ለዛ ነው እንግዲን ራሷ ገንዘብ ለማግኘት ብላ ልጇን በዚህ በፊት እንዲያሸማቀቀች እንደዚህ በየሄደችበት እንድታፈር እያደረገች ብዙ ብዙ ነገር የምትላት። በነገራችን ልጅቷ በጣም አስተዋይ ናት። በባለፈው ራሱ አይታችሁ እንደሆነ ኢትዮጵያ ገብታ የሆነ ኢንተርቪው ናም ተደርጎላት ነበርና ስለ እናቷ ስትናገር እናቴ ሳታቅ ነው ከፋኒ ጋር ራሱ የምናወራው ምክንያቱም ሀርድ ናት። እናቴ ትምህርቴ ላይ ጎበዝ እንዲሆን ነው የምትፈልገው ምናም ያች ራሱ ስትናገር። ሰው ደግሞ ደህና እናት እንዳለች ጂጂን ደግሞ አንቺን የምትቆጣጠረው ምናምን እያሉ ሞር ሲይዙ ነበረ። ጂጂ ለሌላ ሰው ዱርዬ ትችላለች፣ ለልጇ ግን ማንም ወላጅ እንደሚያስበው ታስባለች ብሎ ስለሚያስበው ግማሽ ሰው የደገፋት አለ። ነገር ግን ልጅቷ በየሄደችበት ሁሉ ስትጠየቅ ስለ እናቷ በክብር ነው የምትናገረው። በስርዓት በቀናቴ እናቴ እንደዚህ ብላ ፋሚሊ እንደዚህ ብላ ብሎ ነው እንጂ አንድም ቀን የእናቷን ስተት ወይም የእናቷን ነገር ተናግራ አታውቅም። ግን ልጇን ለምን በዚህ መልኩ እንደምታሳቅቃት አላውቅም። ማለት ልጅቷ ሰው የሚወዳት የተከበረች በዛ ላይ ደግሞ አስተዋይ በቃ ላይፏን ቀጥ አድርጋ የልጅ አዋቂ ናት። እንግዲህ ላይፏን ቀጥ አድርጋ የምትይዝ ልጅ ናት። ግን እችን ልጇን በእናቷ አማካኝነት እንደዚህ መነጋገሪያ ሰጥቶን በጣም ያሳፍራል። ለዛውም መነጋገሪያ ስላችሁ በሚያስቀይም ነገር አስባችሁታል። ባሏን የልጇን ባል ሊደፍረኝ ነበር ብሎ ማለት፣ ለዛውም ፋኒን ማለት ነው። ሌላ ሰው እንኳን ቢሆን ምናልባት ሊሆን ይችላል ትላላችሁ። ፋኒ እንግዲህ እንደምታዩት ነው። ማንም ሊገምተውም ሊያስበው የማይችል ነገር ስጀመር፣ እሷ ራሱ ትደፋሪ ናት እንጂ ግን ፈጣሪ ልቦና ይስጣት። ዘመድ የላትም። እንደገና የሆነ ይዞ ምናምን የሆነ ጸበል፣ ምናምን ስችትዩ ጤነኛ ትመስለኝም በእውነት ጤነኝነት አይደለም ማለት ሰው እንዴት በዚህ ልክ ማለት፣ ቪዲዮ መስራትም ከፈለገች መነጋገሪያ መሆን ከፈለገች፣ አለ እኮ ብዙ ነገር። ሰው እንዴት የልጁን ህይወት፣ የልጁን ትዳር በዚህ ልክ እየበጠበጠ እንዴት ገንዘብ ማግኘት ይፈልጋል? እነዚህ ልጆች እኮ አሁን ልጆች አለቻት አሁን የተወለዱ ልጆች አሉ። እነዚህ አድገው ቋንቋ መቼም ይችላሉ አይደለ እነፊ ነው ምናምን ሲያድጉ የአያታቸውን ጉድ ሲያው ምን ይሰማቸዋል? ይክዳሉ አሉ መቼም አች አያቴልቱ ናችንም ነው የሚሉት ማለት ይህ እንጂ ያስጠላል ሁሉ ነገር እሷ ዳውሎድ ማለት ብታጠፋው ይህ ሁሉ ቪዲዮ አሁን መጨረሻ ላይ ብታጠፋው በየሰው ቤት ያለ ቪዲዮ ነው። እና የሆነ እድሜ ልካችሁ የምትጸጸቱበት ነገር ባታደርጉ አሪፍ ነው። በቃ ልጆቻችሁ፣ የልጅ ልጆቻችሁ የሚያፍርበት የሚያፍሩበት ቪዲዮ አይሆን። በቃ አታሳቋቸው። በቃ ተኳረፉ አደለ? እኔ እኮ የሚገርመኝ በቃ አልፈልጋቸውም ብላቸዋለች። እነሱም ላይፋቸውን እየኖሩ ነው፣ እሷም ላይፏን እየኖረች ነው። መፈትፈቻ ስታጣ ግን መልሳ እነሱ ነው በቃ የልጇን ባልሰድባለች፣ ልጇን ታዋርዳለች። እንዲህ ባይበላስ እንደዚህ ከሆነ እንደሚሰራበት ሀገር አለ። እንዲ ያለች አውሮፓ አይደለች። እንደወት አለምን የሆነ ስራ አሰራ የምር የልጅን ህይወት ከመበጥበት ምስራ መሰራት ይሻላል። ነገሩ እንደዚህ ቁጭ ብሎ ልመናና ሽቀላ ተለምዶ እንዴት ነው ስራ የሚሰራው? በዚህ ሰዓት ቢሆንም ግን አይዲያ አይጠፋም። ብዙ አይነት አይዲያ ሊኖር ይችላል። እንዴት ነው ልጅን በዚህ ልክ እያሳቀቁ ከዚህ እንደዚህ ሆነ የመጣው ገንዘብ ለምንድ ነው ለሜካፕና ለጸጉር ነው የሚሆነው። ሌላ ምን ይሆናል? ለማንኛውም ማስተዋል ስጣት። የምር የሆነ ጥሩ ዘመድ ካላት ግን ጸበሉ ሰዷት። ይች ሴት ወድ አይደለም የምር ነው ምላቸው። በቃ የሆነ ጭር ስላ አልወድም። በዛ ላይ ደግሞ ትቀናለች። ይሁን በሚዲያ ላይ እሷ ብቻ መነጋገሪያ ሆና መዝለቅ እስከ መጨረሻው መነጋገሪያ እሷና እሷ ብቻ መሆን ነው የምትፈልገው። ለዛ ነው አሁን ዲዚና እናቷ ሲነጋገሩ ወይም ሲጨቃጨቁ እንዳለ ቫይራል ወጥታ ሰፈሩ እንዳለ ስለ እነሱ ማውራት ሲጀምር ተናደደች ማለት ነው። ስለዚህ እሷ የምትፈልገው ሁሌም እስከ መጨረሻ እሷና እሷ ሚዲያውን ተቆጣጥረው መነጋገሪያ ሆና መቀጠል ነው የምትፈልገው እና ለዛ ነው የሆነ ሰው መቶ ሚዲያውን ሲቀማት እሷ ደግሞ ሌላ አዲስ ነገር አምጥታ መነጋገሪያ ትሆናለች። ከዛ ደግሞ የሆነ ሰው ሲወጣ አሁንም እንደ አዲስ ያን ነገር እየቀሰቀሰች ሁሌ መነጋገሪያ ሆና መቀጠል ትፈልጋች። በቃ አገር ምድሩ ያኔ በፖለቲካ አመሰችው አመሰችው። ከዛ ፖለቲካ አላዋጣ ሲላ፣ ከዛ ደግሞ የልጇን ህይወት ወደ መበጥበጥ ገባች ማለት ነው እና ሰው እኩ ከተጣላም አንዴ ተነጋግሮ ምናምን ይጣላል። በቃ ይኮራረፋል። በቃ ተኮራርፎ ያም ህይወቱን ይቀጥላል። እሷ ግን አሁን ራሳቸው ራሳቸውን ችለው እየኖሩ እንኳን በቃ የሆነ አይዲያ በፈለገች ቁጥር እየመጣች እንደ አዲስ ነገሩን ታቀበጥራለች። ይህ ነገር ደግሞ ሳይኮሎጂ ራሱ ልጅቷ የሚፈልግ ጠንካራ ብትሆን ሁሌ የነገር በተነሳ ቁጥር ይሰለቻል እኮ መነጋገሪያ መሆን። በዚህ ልክ እናት በዚህ ልክ ልጇ እንድሰጥ ታሳቅቅ ማለት ነው። ቢያንስ ልጅቷ መቼም እንደ ጉበስና ጠንካራ ስለሆነች ነው እንጂ እንደሌላ ሰው እናት ቢሆን በቃ እናት ራሳቸውን ራሱ ታጠፋላቸው። ምክንያቱም የሆነ በቃ እናቴ እንደዚህ ከሆነች ከሌላ ሰው ምን እጠብቃሉ ብላችሁ የምታስቡት። ለማንኛውም ማስተዋሉን ይስጣት። የምር ወዳ አይመስለኝም። ምንም አይነት እናት እናት ለሌላ ሰው ክፉት ሆናለች እንጂ ለወለደችው ልክ ልጅ በዚህ ልክ ክፉት ሆናለች ብዬ አላስብ። ምናልባት የሆነ በቃ ጤነኛ ላትሆን ትችላለች። ፈጣሪ ልቦና ይስጣት። የምር ሌላ ምንም ልል አልችልም ማለት ነው ውድና የተከበራችሁ ቻናሌ ቤተሰቦች ስለነበረን ቆይታ አመሰግናለሁ። ላይክ ሸር፣ ሰብስክሪብ እያደረጋችሁ ቻናሌን እንደተቀላቀሉ ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ነው